ግብርና የምግብ እና የስነ ምግብ ክፍተታችንን የምንሞላበት ነው። የውጭ ምርቶችን የምንተካበት ነው። ለኢንዱስትሪዎቻችን አሁን በዞኑ በከፍተኛ ሁኔታ መነቃቃት የኢንዱስትሪ መነቃቃት አለ። ለዛ ግብዓት የምናቀርብበት ነው። በሌላ በኩል ደግሞ ከፍተኛ የሆነ የስራ አጥነት አለ። የከፍተኛ የስራ አጥነት ችግር የምንፈታበት ቀጣሪም፣ ስራ የሚፈጠርበትም ተቋም የሆነው ግብርና ነው። የውጭ ምንዛሪያችን ቅድም አንስተናል በዝርዝር በቡናው በቅመማ ቅመሞ። ስለዚህ ግብርና ላይ የምንሰራው ስራ የሁሉ አቀፍ የሆነ በማህበረሰባችን በህዝባችን ያለው የድህነት ጫናን ለመቀነስ በተለይ ለድህነት ቅነሳው ትልቅ አስተዋጽኦ ያለው ነው። በዚህ ዘርፍ ላይ ትኩረት ሰጥቶ መስራት እያንዳንዱን ቤተሰብ የመቀየር ወረዳውን የመቀየር ጉዳይ ስለሆነ የትኩረት ሰጥተን መስራት ይኖርብናል። ከዚህ አንጻር ዘርፉ ላይ ምንድን ነው ያለው ማነቆ የሚለው ነገር በደንብ ማየት ያስፈልጋል። ዘርፉ ላይ ትልቁ ችግር የምርትና ምርታማነት ጉድለት አለ። በጣም ዝቅተኛ ምርታማነት ነው ያለው። ሌላው የምርታማነትን ማቀራረብ አልቻልንም። በሞዴል አርሶ አደሮች እና በሌሎች አርሶ አደሮች መካከል ያለው ምርታማነት በጣም የተራራቀ ነው። ያ ስለሆነ የምንፈልገውን ያክል ምርት ማግኘት አልቻልንም። በሌላ በኩል የተቋሙም ሆነ ግብርና በአጠቃላይ አልዘመንም። ሜካናይዜሽን የመጠቀም አዳዲስ ቴክኖሎጂዎችን የመጠቀም ጉድለቶች አሉ። በየጊዜው እያደገ የመጣ ለውጥ ቢኖርም የግብዓት አጠቃቀምም ይሁን የግብርና በተለይ የሜካናይዜሽን ሂደት ላይ አሁን በሰው ኃይል ጉልበት ብቻ እየሰራን ግብርናው ተወዳዳሪ ማድረግ አንችልም። የተሻለ ምርታማነትን ለማሳደግ ወደ መካናይዜሽን መግባት ያስፈልጋል። ከዚህ አንጻር መሰረታዊ ጉድለት አለ። በሌላ በኩል አሁንም የምንሰራው ስራ እየተበጣጠሰ ነው። ኩታ ገጠም አይደለም። ባለፉት አመታት በተሰሩ ስራዎች የመጡ ውጤቶች ለውጦች ቢኖሩም በምንፈልገው ደረጃ ግን የመጣ ስላልሆነ ኩታ ገጠም ባለመሆኑ ምክንያት የኤክስቴንሽን ስርዓቱን በተቀናጀ መልኩ ለመምራት ማነቆ የሆነበት፣ በተሻለ መልኩ የገበያ ትስስር ለመፍጠር ቅንጅት እንዲኖራቸው ለማድረግ መሰረታዊ ጉድለት የሆነበት ስለሆነ ይህን ማነቆ በደንብ ወስደን መፍታት ይኖርብናል። በሌላ በኩል እያደገ ከሚሄደው ቴክኖሎጂ አስተሳሰብም ከገበያ ውድድርም አንጻር ቴክኖሎጂ የሚያሰርጸው የኤክስቴንሽን ስርዓታችን ላይ መሰረታዊ ጉድለት አለ። ድጋፎቹ እየቀነሱ መጥተዋል። ለውጦች ቢኖሩ አርሶአደሩ በጁ ቴክኖሎጂ አለ። ልጆቹ በዚህ በጁ ቴክኖሎጂ ይዞ ነው የሚሰራው። ለዛ የሚመጥን ስርዓት ፈጥረን የኤክስቴንሽን ስርዓታችን ከማዘመን አንጻር ያለውን ማነቆ ወስደን መፍታት ይኖርብናል። ሌላው ፈተና እንግዲህ የአየር ንብረት ለውጥ አለ፣ የተባይ መከሰት አለ፣ የተለያዩ በሽታዎች ክስተቶች አሉ። ይህም በግብርናው ዘርፍ ፈተና የሆኑ ናቸው። ሰው እነዚህን ለይቶ አውቆ ይሄን ማነቆ ሊፈታ የሚችል ነገር አቅዶ መስራት ያስፈልጋል። እንግዲህ ይህን ለመፍታት ባለፉት አመታት በተሰሩ ስራዎች የግብርና ምርትና ምርታማነት በውስን መልክ ያሻሻል። በተለይ ባለፈው አመት በሰራናቸው ስራዎች ኦልሞስ ወደ 9 ሚሊዮን ኩንታል እህል መሰብሰብ ችለናል። በእድገት ወደ 11% እድገት ነው ያለው። ስለዚህ በየዘርፎቹ የመጡ እድገቶች አሉ። አዳዲስ ኢኒሺቲቭዎች ወደ አርሶ አደሩ ለማስገባት ሞክረናል። አንሁሌ የለመደውን አዝርት ላይ ብቻዬን ማተኮር ብዙ ተወዳዳሪ አደርገን ወደ ፍራፍሬ ማዞር መቻል አለብን። ወደ ቅመማ ቅመም ወደ ቡና ማዞር መቻል አለብን። እንስሳት በጣም በትንሽ ቦታ የምናለማው ነው ወደዛ መዞር መቻል አለብ። አሁን ሰሞኑን እኔ በጣም ይገርመኛል። እንግዲህ አርሶ አደር ለአረፋ ሲገዛ በሬ ተወደደብኝ ሲል በጣም አዝናለሁ። እኛ ስላልሰራን፣ እንዴት አምራች ራሱ እንዴት ተወደደብኝ ይላል? አርሶ አደር በሬ ተወደደብኝ ካለ፣ አርሶ አደር በግ ተወደደብኝ ካለ፣ አርሶ አደር ቅቤ ተወደደብኝ ካለ ስላልሰራ እኛም ስላልሰራን ለሱ ነው ገበያ የተፈጠረው። ይሄን የሚገዛው ሸማች ሌላ አካል ነው ኮምፕሌን ማድረግ አለበት እንጂ አምራች የራሱ ምርት ስላደገለት የራሱ ምርት ገበያ ስላገኘ ኮምፕሌን ሊያደርገኝ፣ እንግዲህ ተሌላው ሸማች ሲቪል ሰርቫንቱ የከተማ ነዋሪ በኑሮ ውድነት ላይ ሊያወራ ይችላል። ስለዚህ እዛ ላይ ያለው ነገር ያለ መስራታችን መሰረታዊ ጉልት እንደሆነና በጣም አትራፊ በትንሽ መሬት የምንሰራው በተለይ የእንስሳት ሀብት ልማት ላይ መሬት የማያስፈልጋት ንብ ላይ ብዙ ቦታ ማትፈልገዋ ዶሮ ላይ የሰራነው ስራ በጣም አነስተኛ ነው። እዛ ላይ ተመልሰን ምርታማነቱን ከማዘደግም ዘመናዊ ከማድረግም የተሻሻለ ዝርያ ከመጠቀምም የእንስሳት ጤናን ከማሻሻልና ለእንስሳት በቂ መኖ እንዲኖራቸው ከማድረግ አንጻር ማየት አለብን። ዛሬ ያያችሁት ጓሮ ላይ ከራሱ አልፎ ወተት ያከራያል። ወደ አራት የተሻሻሉ ዝርያዎች አሉት። በጣም ያለችውን ማሳ እንዴት አድርጎ እንደሚጠቀም አይተናል። የጥምር ግብርና ስንል አንዱ ትልቅ እድል ነው። አነስተኛ መሬት አለን ስንል የእኛ አግሮ ኢኮሎጂ ለጥምር ግብርና የተመቸ ነው። አንዳንድ ቦታዎች መሬት ይኖራቸውና ማብቀል የሚችለው ውስን አይነት ሰብል ይሆናል። ወይ ለእንስሳት ብቻ የሚመች ይሆናል፣ ወይ ለሰብል ብቻ የሚመች ይሆናል። እኛ ከባቢ ሁሉን ነገር ለመስራት ምቹ ሁኔታ ነው ያለው። እንስሳት ብንል ለእንስሳቱ መኖ ምቹ፣ ብን ለቅመሙ፣ ብንል ለፍራፍሬው፣ ብንል ለእንሰቱ፣ ብንል ለሁሉ ነገር የተመቸ ኤንቫይሮመንት ላይ ሆነን ግን ይሄን አቅም ከመጠቀም አንጻር መሰረታዊ ጉለት አለ። ይሄ በመሆኑ ምክንያት አሁንም ድህነት ውስጥ የሚዳክሩ ወደ ልመና የሚወጡ በአካባቢያቸው ስራ እድል መፍጠር እየቻሉ ወደ ሌላ አካባቢ የሚሰደዱ፣ ይህን ይዘን ቁጭት ውስጥ ገብተን ካልሰራን ያለን እድል እየመከነ እንደሆነ መውሰድ ነው።